አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሚያዝያ 11 በዚች ቀን የከበረችና የጸናች እመምኔት ታኦድራ አረፈች። ይቺም ቅድስት ከእስክንድሪያ አገር ከታላላቆች ባለጸጎች ወገናት፣ ወላጆቿም ክርስቲያኖች ናቸው። እነርሱም ዋጋው ብዙ የሆነ በወርቅና በብር ያጌጠ የከበሩ ልብሶችን አሰሩላት፣ ከእርሷ በቀር ልጅ ስለሌላቸው ሊያጋቧት እነርሱ ያስባሉና፣ እርሷ ግን የንግሥና ልብስ ለብሳ በክብር ባለቤት ክርስቶስ ስም እንደትጋደል ትወዳለች፣ መከራ መስቀሉንም ልትሸከም ትወድ ነበረ። የዚህ ኃላፊውን ሰርግ አልፈለገችም። ከዚህ በኋላ የወላጆቿን እቃ ገንዘብ ወስዳ ለሚሸጥላት ሰጠችው፣ ለድሆችና ለምስኪኖችን መጸወተች። በቀረውም ከእስክንድሪያ ውጭ በስተምዕራብ አብያተ ክርስቲያናት አነጸች። ወደ እስክንድሪያው ሊቀ ጳጳሳት ወደ አባ ስናቴዎስም ሄዳ ራሷን ተላጭታ ከእርሱ ዘንድ መነኮሰች። ከደናገር ገዳማትም ወደ አንዱ ገብታ በገድል ተጸምዳ ጽኑ ገድልን ተጋደለች። አምላካዊ ራእይም ታይ ዘንድ ተገባት። መላእክትም ታያለችና የሰይጣናትም ስራቸውን ለይታ ታውቃለችና ሊሰሩ የታሰቡትን የምታውቅበትንና የምትፈትንበትን እውቀት ተሰጣት። ቅዱስ አትናቴዎስም በእርሷ ፈጽሞ ደስ ይለው ነበረ። እርሱም ይጠራታል፣ እርሱም ሊጎበኛት ወደ እርሷ ይሄዳል። ሀሳቧንም ትገልጥለታለች። እርሱም የጠላት ዲያብሎስን ወጥመዱንና ምረቱን ያስገነዝባታል። በመንበረ ሲመቱ ከእስከንድሪያ ባሳደዱት ጊዜ ብዙዎች ድርሳናትን ጽፎ ላከላት። ይህችም ቅድስት እጅግ እስካረጀች ድረስ ኖረች። በመንፈሳዊ ተቀርዶትም ጽናች ናት። እርሷ ከአምስቱ ሊቃነ ጳጳሳት ተምራለችና እንዲህም ለእስከንድሪያ አትናቴዎስ ጴጥሮስ፣ ጢሞቴዎስና ቴዎፍሎስ ናቸው። ይቺም ቅድስት ባላያ ባደረ በመንፈስ ቅዱስ ጸጋ ጥቅም ያላቸው ብዙ ድርሳናቶችን እንዳረሰች እንዲህም ብለው ጠየቋት፦ ሰው ተርታ ነገር ቢናገር ዝም በል ሊሉት ወይም እንዳይሰሙት ጆሮን መክደን ይገባልን? እንዲህም ብላ መለሰች፤ ምንም ምን ሊሉት አይገባም፤ ነገሩ ደስ እንዳላቸው ሆነው ዝም ይበሉ እንጂ ሰው ማዕዱን በፊት ቢያኖር በላያም በጎ ነገርና ብላሽ የሆነ ምግብ ቢያኖር ይህን ብላሹን ከኔ ዘንድ አርቀው አለሻውም ልትለው አይቻልህም። መጥፎንም ትተ የምትፈቅደውን ትበላል እንጂ ያለ ትትና ያለ ጾምና ጸሎት ሴጣንን ድል የሚነሳው የለም። ምንላድሚያም መቶ ዓመት ሆኗት በሰላም አረፈች። ጸሎቷ፣ በረከቷ ከእኛ ጋር ለዘላለሙ ይኖር አሜን።